ማለት እዚህ ነው ያለሁት፣ እየጠበቀሽ ነው። የፓስፖርትን ቁጥር እንዴት ታውጣው? አጠገብሽ ላለ ሰው ስጪኝ። ይህ የእሷ ቁጥር ነው ሳሪ? ወይ ጉድ ግን እኮ አዲሱ ነው ይሄ ታሜ አዲስ ነው አለች መሰለኝ ፈጣሪ ትስት ስ ሀይ ብዬሽ መጣለሽ ታጋሿ ሆነም ታጋሿ አልመጣልኝም ኢንተርኔት የለሽም እኮ ኢንተርኔት የለሽም አለኝ የት ዋትሳፕም እኔ እልክልሻለሁ ማለት የለም አልገባለሽም ወይ ዋትሳፕ አነስተኛ ስለሆነ እየተጠቀሙበት ስለሆነ ነው አጠገብሽ ላለ ሰው ስጪኝ እና ቁጥሩን ይንገሩን እነሱ እሺ በማውራበት ስልክ እኮ ነው እንዴት አድርጌ ላውጣው እሺ ፎቶ አንስተሽ በሌላ ባጠገብሽ ያለው ሰው ማለት ነው። ፎቶ አንስተሽ ፓስፖርትሽም ከዛ ለዚህም ነገር ነው ከብሬ ኦጀንሲ። እሺ ደግሞ ታሳዝናል ጋይስ፣ ማለት ከባድ ነው። ማርያም ቁጭ ካልን እኮ ብዙ ነገር ነው የምንሰማው። አረጋሽ፣ በጣም ከባድ ብለን ከሰማን በጣም ብዙ ልጆች አሉ። እንደዚህ ችግር ውስጥ ያሉ ችግር ያለባቸው በጣም ከባድ። እናግዛታለን። ያለው ችግር ታሳዝናለች፣ ማርያም አረ፣ ከወንዶች ጋር ትወጣለች። አሁን እናስወጣታለን። ከወንዶች ጋርማ ትወጣለች። እሺ፣ ሚዘርንም የሚለውን አስገቧት። ልጅቷ ጓደኛዋ ነች። ማንን ውይ ዘርም አንድ ቁጥር ጻፊና፣ ጓደኛዋ በደምብት አስረዳኝ ብለሻ ነው። ዋናዋ ናት፣ ጓደኛዋ ዋናዋ ጓደኛዋ። አንድ ቁጥርት ጻፊና ትግባ። እሷ እኮ አላስገባት ብሎ ነው እዚህ እኔ የገባሁት። እሺ ዩዘር አንድ ቁጥር ጻፊ የታለች? ሌላ ነች። እሺ ካየሻት ዜዱ ሳቪያት ጁ ሌላ ናት ኦኬ እሺ። ዊዘር አንድ ቁጥር ጻፊ ማሲ ኔትወርክሽን

ሀያ አራት አራት፣ ትግስት ፍክሩ እ እ ትግስት ትባላለች። አዎ አዎ፣ ትግስት ፍክሩ የመጨረሻ ስፖንሰሯ ማን ይባላል ብለህ ጠይቃት ወንድሜ፣ እሷንም ጠይቃት። አው ስፖንሰሩ የመጨረሻው የነበረው ማነው? ስፖንሰር እዚህ መጨረሻ የነበረው አሁን አይዲ አዲስ አይዲ ላይ የሆነ የሰውየው ስም አለ ቆይ በኩል እስኪ አው አዚዝ ነው አስለም ሰዑድ ሰልማ የትኛው ነው ሁሴን ነው ምሎ መጨረሻው አስለም አስለም ጎላም ሁሴን

ጋይስ፣ በይሄኛው አካውንቴን ፎሎ አርጉት። ሁለተኛው አካውንቴ ነው ጋይስ። ቆሻውን ልበዱት አረች። የት ናት ያለችው? ወንድምህ አሁን አጅማን እኔ ጋር ነች ያለችው። አጅማን ራሽዲያ ትሪ ነው ያለ ነው። እኔ መንገድ ላይ ነው ያገኘኋት፣ ከፖሊስ ጣቢያ እንደወጣች እዛ። በታክሲ ነበርኩኝ አቆመችና፣ አቆመችኝ እንደዚህ እንደዚህ ብላ ነገረችኝ። ወደ ቤት ገባሁ። አሁን ገብታ እኔ ቢሮ ጓደጌ ይቻለቻት። እኔ ነኝ እዛው ኔት አልነበራትም፣ ሰጥቻት የሆነች ልጅ እየደወለችላት ነበር። በስልክ ነው እንጂ በአካል አልተገናኙም። በአካል እኔ ጋር ነች ያለችው። አይደለም ጥያቄ። እሷ ስልክ አላት? አዎ ስልክ አላት። ስልኳን አልወሰዱትም ፖሊሶቹ፣ አልወሰዱም ስልክሽን አልወሰደም? ላላ የእሷ ጓደኛ እኮ ናት። የእሷ ጓደኛ ገብታ አስገቢያት ታጋሿን ብላ አስገባዋት። አይደለም አይደለም፣ ተረጋ። የእሷ ጓደኛዋ ገባችና አሁን እዚህ ላይ ብላኝ ታጋሿን አስገቢያት ስትለኝ ነው። ጓደኛዋ ናት። እሷን አውርታት ነው። እሷን አውርታት ነው። ጓደኛዋ ናት ማሬ። ሜሪ የምትባለው ልጅ ገባችና አጋሿን አስገ

ልታሳግዱ ነው። አረ ኮመንታተሮች እባካቸው አደብ ግዙ። እንዴት እዳገባ እኮ ቦታ ስትቀይር እሰጥ ያለ ቦታ ስትሆን ሳሬ ጠይቃት። ደግሞ መቼ ነው ማለት የታሰረችው መቼ ነው የወጣችው? ሳርዬ በዓለም ነው የምታገኝ። ዓለም በያት። ዓለም አዳቢ አዎ እኔ ነኝ። ለእሷ ነው፣ ለታጋሽ ነው። ዓለም ነኝ፣ ታውቀኛለች እሷ ማለት ነኝ። ዓለም ታቀታለሽ። አዎ አዎ፣ እህቴ ማለት ነች፣ የድሮ ጓደኛዬ አይነት የሚርብት ጓደኛዬ። እናትማ ለአንቺ ደውላ ነው ያሳወቀች ይሄን ነገር። አዎ አዎ አዎ፣ ማታ እያወራን ነበረ፣ ማክሰኞ ዕለት። እኔ እንደዚህ ያ ወርቅ ምናም ሰርቀሻል እያሉኝ ነው፣ ፈትሹኝ ብያቸዋለሁ ምናም ማለት። በተኛችበት ነው መሰለኝ የወሰዷት፣ አሁን እንዳለችኝ ከሆነ ማለት ነው እንደሰማሁት እኔ ልትገባ አልቻልኩም፣ ልገባ አልቻልኩም። ስጽፍልሽ አሁን አናስተናግድ ምናምን ትሉና አላችሁ። ከዛም በቃ እኔም ስራ ላይ እኔም ማዳም ቤት ነኝ። ሳርዬ ሳርዬ፣ ይኸውልሽ፣ ሳርዬ ይኸውልሽ፣ እኔ ማዳም ቤት ነኝ ከልጆች ጋር ስለሆንኩኝ ስለማይመቸኝ እኔ ግብ ውጥት ነው የምለው ለዛ ነው ውዴ። የእኔ ጥያቄ ልጅቷ እንዴት እዚህ ቤት ውስጥ ይሄን ያልቀበቀበጠች ነው? ዛሬ ነው እኮ የወጣችሁ ከእንትን ከቤአሰማሽም፣ እንጂ ከፖሊስ ጣቢያ እንደወጣች ነው ያገኛትታቻ። አገኛት እና ይዟት መጣ። ውዴ እሺ፣ በቃ ስሚ ታጋሿ፣ ውዴ ታጋሿ። ዛሬ ከወጣሽ ጥሩ በቃ።

ሀይሚ፣ ወዬ ይሰማል? አሁን አዎ፣ ስልክ ገብቶብኝ ነው። እሺ ማሬ፣ ይችን ልጅ አንቺ ጋር አድርጋት ቢያንስ ነገሮች አስኪስተካከሉ ችግር የለውም። እሺ ታሜ፣ ሚዩተን አንሳ። ወወይ ሳሬ ሀይቢ ጋና እርጋትና ምንድነው ምናግዛት እኛ ምንድነው ምንረዳት አሁን ለሷ እሺ አሁን እንደሚተኝ እዚ ጋ ከ2ሺ23 ነው የተጀመረላት እዚ ቤት እንደጀመረች ማለት ነው ቪዛ ተሰርቶላታል ኮንትራክቷን ጨርሳ ድጋሚ ያሳደሱላት ያሳደሱላት 10ኛ ወር ላይ ቀን 22 ያ የዛሬ ተቅሪበን ሁለት ወር በፊት ሰውየው ከሰሳት ምንም ነገር አልተገኘባትም ለዛ ነው የተለቀቀችው እስካሁን ድረስ ደግሞ ሰውዬው አልከነሰላትም ብሎክም አላደረጋትም ስለዚህ ምንድን ነው የምናደርገው አሁን ቶሎ እንደወጣች ኮምፕሌን እናደርግላታለን በዚህ ሰዓት ኦንላይን ኬዞን እንከፍትላታለን ከንስሌሽን እንዲሰጣት ማለት ነው ከዛ ከንስሌሽን በግድ የሚሰጣት ለምን ኦልሬዲ ዋናው ኮንትራክቷን ጨርሳለች ስለዚህ አሁን ልክ እንዳመለከተች ማለት ነው ይደውልላታል ከንስሌሽን ታገኛለች ማለት ነው ከሱ ስር ሙሉ ለሙሉ ትወጣለች ገደል የግባቸው። እሺ፣ ስለዚህ አሁን ብናረገው ብንወድታቃለ ያ እስከሚደረግላት ድረስ ሀይሚ ጋ ትቆያለች። ከዛ በኋላ አንተ ትተባበራታለህ። ካንስሌሽኗን ካገኘች በኋላ ሀይሚ ስራ ታስገባታለች። በዚህ ቲጂ ትስማማለች። ሂዳ አረካት ምናምን ምናምን እንዳትፈጥር ለማለት ያክል ነው። ሁኔ ታውቂያለሽ፣ ቢሮ ስለሆነ ምስ ልጆች ስላሉ አው ሌላ ችግር ይሄ ስልክ ይዞ ምናምን ሐረካት ምናምን አይሰራም እዚህ ጋር የስራ ቦታ ስለሆነ። ስለዚህ እኔ ጋር ትቀመጣለች። ታሜ ኮምፕሌን ያረግላታለች። ልክ ሲያልቅላተን፣ ካንስሌሽን ፔፐሯ ሲመጣ እኔ በኮንትራክት ስራ አስገባታለሁ። ዲጂ ትስማም ያለሽ? እስማማለሁ። ደስ አለሽ? አሁን ነው በጣም ነው ዲጂ ያለኝ አንድ ጊዜ ደግሞ ተወደዳይሽ በቪዲዮ በጣም እሺ፣ ወደ

አልተገኘብሽም። ሁለተኛ ጥሩ ላይ ነው የተገኘሽው ሃይሚ ጋ ት ሃይቢ ታግዝሻለች። ሃይቢ እንደምታውቂ ወንድሟ ሙቶባት ሀዘንተኛ ናት። ስለዚህ እባክሽ እንዳታስቀይሚያት፣ ምክንያቱም አንቺ ስንሰድሽ ሁለት መቶ ብሩ ብቻ ሳይሆን ሴፍቲሽ የሚጠበቅበት ቦታ ነገ ካንስሌሽን ከያሽ በኋላ ችግር ውስጥ እንዳትገቢ ከማለት አንፃር ስለሆነ እባክሽ እንዳታስቀይሚያት። ራሰር ያለ ነገ ትልቅ ቦታ ትንርሻል። የምትፈልጊው ነገር ይሁንልሻል። ነገር ግን ምንም አይነት ነገር ቢፈጠር ናቤ ታወሪዋለሽ፣ እኔም አለውኝ። እሺቲ፣ ሚውት ናይሽ። ካሜራውን ደግሞ አስተካክል፣ እኛ እንድናይሽ ነው። እንድናይሽ ስንልሽ የምናግዘውን ሰው እንድናቀው። እሺ። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ። አታገበሽ ያለው ልጁንም ደግሞ በጣም አመስግኝልን። እናመሰግናለን። በጣም ትልቅ ሰው ነው። እናመሰግናለን። እሺ፣ እና በጣም ነው የማመሰግነው። ጨንቆይ ነበረ እግዚአብሔርን በጣም ነበር የጨነቀኝ ማለት ነው። በጣም ነው የማመሰግነው። እንደምትረዱኝም አምን ነበረ። እሺ ማይወቃ አቤት አቤት ወንድሜ፣ እግዜአብሔር ይስጥልን፣ እግዚአብሔር ያክብርልን። በጣም ነው እናመሰግነው፣ ምክንያቱም ወንድ ሆነ እንደዚህ ስለተባበርካት በጣም እናመሰግናለን። ያው አሁን ቀራማም የለባትም ካልስልም ስላልሆነች እሷ ሀይሚ ጋር ትሂድና ታም ያስተካክልናትና ወደ ስራ እንድትገባ ነው። መቼም እንደማይደብረው ተስፋለን ችግር የለውም። ኧረ ደስ ይለኛል እንጂ ምን ይደብረኛል? የሱ አነ ሲጀመር እኔ ብያታለሁ እኔ ከኔ በላይ እነሱ አቅም ይኖራቸዋል ባላህ ፍቃድ እነሱ ይረዱሻል ብዬ ነው ተስፋ አድርጌ እጃት የማጣውታኝ እኔ። ጀዛካላህ ኸይር ወንድም አለም እናመሰግናለን። ወላሂ በዚህ ህዝብ ድምፅ ኢንሻአላህ ከአላህ ነው የምታገኘው። ጀዛካላህ ኸይር ኢንሻአላህ ለምትደረጉ ነገር ኢንሻአላህ። ወያ ሎኬሽን ኦሬዲ ቮይስ ላኩላት እዛው ሎኬሽን ትላክልን

ፈጣሪ ወንድምሽን ከደጋጎች ያርግልሽ። ሐዘንሽን ዳርቻ ያርግልሽ። ቤትሽን ሁሌ መግቢያ ያርገው የምታነሹ ሰው ፈጣሪ ለበጎነት ለመልካምነት ያርግልሽ። በጣም እናንተንም ደግሞ እግዚአብሔር ያክብራችሁ። እዚህ ጋር መሲም፣ ታሜም፣ ጁጁም፣ ሳርጌ በቃ ሁላችሁ የምታደረጉት ነገር ደግሞ እግዚአብሔር ይክፈላችሁ። በጣም ነው የምናመሰግነው ሁላችሁ ነው።